ወያለ መታደላለ እንደኔ ያስቃልኝ ያሳዝናልም። በእውነት እውነት ለመናገር በጣም አናደየ። እስከዚህን ልክ የለ። ሰው ልጅ ክፋት እና ተንኳት በጣም ነው የሚያስጠላ። ውብዬ ትመጣለሽ ታይዋለሽ ተብሎ እንግዲህ ፎቶ በትናንት በመጣች ልጅ እና በቆየሽ ልጅ እንግዲህ ፎቶ ተቆስቶ ይዚህን ያህል ሰው ለማናደድ ና ለማበሳጨት የሚጠራው ጥረት ግን በጣም ብልግና ነው፣ ማርያምን በጣም ብልግና ነው። ሲቀጥል ደግሞ ሰው የዘራው ነው የሚያጭደው። እች ልጅ መውለጃዋ ሰዓት ነው፣ መንከባከብ ያስፈልገዋል። የተለያየ ነገር ስንት ነገር ሀሳብና ጭንቀት አለ። ይባስ ብሎ ፎቶ ተነስቶ ፖስቶ ጭራሽ ግድግዳ ላይ እንደ ገጠር መስታወት የሌለው ገጠር ነው እንግዲህ በፕላስተር ተያይዞ ተያይዞ ፎቶ የሚለጠፈው እንግዲህ፣ በአዲስ አበባ ደግሞ ነው። በመስታወት አድርጎ ወይም ባልማም፣ ወይ በመስታወት አድርጎ እንግዲህ በስነ ስርዓት ነው የሚቀመጥ ልጅ ይላል። በዚህ ልክ እንግዲህ በጣም በሚያስጠላት ሁኔታ ናት። እንግዲህ ከዚህ በላይ ብልግና ና ከዚህ በላይ መማገጥ ምን አለ? የሙያንቺ ስራ ውጤት ነው ይላታል። ለጥጥ ላለ የቆሻሻ የመጨረሻ ቆሻሻ ነው። ማርያምንም የተናደድኩበት እድል ልሰጠው እሺ፣ እስኪ ከተመለሰ ብላ እንግዲህ ወና የማን ነው ሙቪ የሚያነኛው እንግዲህ እድል ሊሰጡት እንደዛ ተባብሎ ጭራሽ የአንቺን የተዋወቁስ ቀን ይቆይ ይጸጽታል። አይደለም ምስትል አደርግሽ ወዘተ ምናምን ምናምን ባለየ መጀመሪያ እኔ ብቻ ነው ማቆም ያን ሰው በቁርባን ተጋብተ አለ አይደል? እንዴ ሌላው ይቅር። ለነገሩ ቅዱስ ቁርባን የምታገቡ ልጆች ወይም ወንዶችም ሆነ ሴቶችም ራሳችሁን ሳታሳመኑና ሕሊናችሁን ሳታሳመኑ በእናታችሁ አትቁረቡ። በእውነት እንደዚህ እየተደረገ እንግዲህ ቅዱስ ቁርባን እየተጣለ ከሌላ ሴት ጋር መኬድ መንዘላዘል፣ ወዘት የተለያየ ነገር ይደረጋል። ማድረግ ካለብን አንድ ለአንድ ወስነን ራሳችንን ሂልናችን አውቀን ነው እንጂ ዝም ብለን ሳናቀ ገና ዝም ብሎ በስሜት በነዱሽ ሂደን እሱን ከማጣ ወይም እሷን ከማጣት ልቁረብላት ልቁረብለት የምትባባሉ ሰዎች ግን በእውነት ይቅርባቸው። ስለዚህ ወሩ ናሂ ደግሞ ዛሬ ወደ እስር ቤት ተወረወራል። ከንቸር የተወረወራል። ማርያምን ደግ አረገች። ባለየ ድሮም የባለየ ውጤቱ ይሄ ሆነው። እስኪ እንግዲህ አፍሽን የከፈተሽ ያቺ ደግሞ የሰው ባል ቀማሹ እያትቀነትሰውን ህመምናይሻል ይቆሰል። ይህ በእውነት አንዳንዴ ሴቶች ያላገባችው ሴቶች ግን በሰው ትዳር ላይ ህይወት ላይ ግን እንዲህ አትጫወቱ። አይደለም ሴቱ ናችሁ አብሱ፣ በእርጉዝ ላይ እች ልጅ ባታረግዝ ችግር የለም። ስሜቱ ቀላል ነው። እርግዝና እያለ ከዚህ ላይ ስሜቱ እያለ ክብደቱን፣ አይታችሁታል እንደ እንዴት እንደሚከብድ ምንድን ነው የምናደርገው? ድርጊት አንቺ አሁን የሰው ትዳር ስላፈርሽ ደስ አለሽ። በኋላ ናሂ ከአንቺ ጋር ይሆን ይሆናል፣ አይመስለኝም። ወይም ይሆናል ወይም አይሆንም። ለነገሩ እንደሷ እንደ ውብዬ ወይም ሁለት አስራ ብዙዎች ጎልቶች ይሄዳል። መድኃኒዓለም ደግሞ ይህን እንደሚያደርገው ደግሞ አንጠራጠር። ባላይ በእሷ ላይ እንደዚህ እንደተጫወችበት እግዚአብሔር ይጫወትብሽ።